ሊንኮን እሱን እኮ ስቶሪ አርገዋለች ኢንስታግራም ላይ እናጋባችኋለን ምናምን ስትል፣ ጀነራል እንዲህ አድርግ እንደ ስቶሪ አደረገችው እኮ ቴንኪዩ ምናምን ብላህ። አንተን መድሀኒዓለምን አላየሁም። እንደዛ ከሆነ እኔ እኮ አልኩህ፣ ፍቅር ከሆነ እውነተኛ ፍቅር ከሆነ መጋባታቸው ጠቃሚ ነው፣ በጣም ጠቃሚ ነው። እኛን የምንድራቸው ብያለሁ። እውነቱን ግን ምን መሰለህ? አንዳንድ ሴራውን ማጽናት አለብን ስራውን ማጽናት አለብን። ውሸት ተጀርባ ማን እንዳለ መታወቅ አለበት ፓስተር። ከዚህ ሁሉ ነገር ነው። ጀነራል ግን ይዞት ይምጣ ፓስተር። ይዞት መጣ፣ ላጠቃል፣ ላጠቃል። ሰዎችን ታወረዳቸውና ብቻውን ነው፣ ችግር የለውም ምንም ችግር የለም። አጠር ፈርጠም። ከሱ ጋር ከጨረስን ፍቅር ከሆነ ከተዋደዱ እኛ ፖለቲካውን ለይተን፣ እነሱም በቃ ልጆች ናቸው ህፃናት ናቸው። ገና ገና ብዙ እንትን አለን የሁለት ዓመትና የሃያ ዓመት ሰዎችን አጀንዳ አድርገን አንቀጠቅጥም። ስህተት ቢሰሩም እኛ እኛ እንከላከልላቸዋለን እንጂ አንረግጣቸውም። ከተዋደዱ ይጋቡ። እንዲጋቡም እኛ ሰርጉ እንችላለን፣ ጊዜ ሲደርስ ማለት ነው። ዩቱብ መስራት ይፈልጋሉ ይስሩ፣ መብታቸው ነው። ይስሩ፣ መብታቸው ነው። እሷም እሱም የሚያስተላልፉት መልእክት ለወጣቶች እንጂ ለእኛ አይደለም ለፖለቲከኞች አይደለም። ሌላው ምንድን ነው ግን ሁለቱ መንቃት አለባቸው። ለፖለቲካ ጥቅም የተጠቀሙባቸው ግለሰቦች አሉ። ያንን ግን ለይተን መምታት አለብን። ይህን እንድትረዱ እፈልጋለሁ። የኔ ዓላማ ዴዚ ስትገባ መጀመሪያ ይቅርብሽ ነው ያልኳትኝ ስላዘንኩላት ነው። ይቅርብሽ እኛ ጋር ከገባሽ እኛ እንትን ስ ፖለቲካ ለይን ስጥ ከገባሽ መጥፎ ነው የሚሆነው ልጅቷ ስታያተኝ በጣም ምስኪናት፣ ምንም ነገር የምታውቀው ነገር የለም። እንደዚህ ነው ያለችው ኢንስታግራም ላይ እኔ ማቀሆነ ኢንቮልቭ አላደረግም። የኔ ጀኔሬሽን እንደዚህ አይፈቅድም እና እኔ አይመለከተኝም ነው። አንዳንድ ሰዎች አላችሁ ከታች እዮዳብ እንትን ሳደቡ እዮዳብ ብሔር ይቀይራል ምናምን ይላላችሁ። እዮዳብ አማራ ሲበደል ከአማራ ጋር፣ ትግሬ ሲበደል ከትግሬ ጋር ነው እዮዳብ። ምክንያቱም ጎንደር ነው ያደገው ከቅማንት ከትግሬ ከኦሮሞ ከአማራ ስለዚህ ብሄሩ እንደ ዮናስ ማኛ እየቀየረ ሳይሆን ከተበዳይ ጋር ነው የሚሆነው። ይሄ ብሄር የለው ኢትዮጵያዊ ነው። ክልልነት የሚታገል ሰው ነው። ጀኔራልዬ በደንብ አዳምጠኝ። እኔ ያ በብሄር በብሄር ከሆነ 25% ያደርጋል። እኔ ብሄር ስለማልወድ ነው። እኔ ጎንደሬ ነኝ፣ ግን በብሄር ከተባለ 25% ያድግራት እናቴ አሳይቻለሁ፣ በቃለሁ። ምንም ችግር የለም፣ ግን እሱ አይደለም። እኔ አሁን ብሄር አልፈልግም። ትግራይ ትግራይ ነው፣ ጎንደር ጎንደር ነው። ክልል አረጋለሁ። ወልቃይ ትንሻር እናረጋለን። ምንም ችግር የለም። በቂ ነው። እንኳን ለጎንደርና ለትግራይ እኛ ጎጃም ወሎ ምናምን እየመጣ በወልቃይት ምክንያት ትግሬና ጎንደርን ለማጋደል የተነሳብን የሰሊጥ ነጋዴዎች ናቸው የሚያባሉን። ወልቃይት ለጎንደርም ለትግራይም በቂ ነው። እሱን ፖለቲካውን እንሄድበታለን። አሁን ይህ ጉዳይ ቶሎ እንቋጨው፣ ቶሎ እንዝጋው። እኔ እዚህ ጋ እኔ አሁን ጎንደርን ክልል ማድረግ ስለምፈልግ የምናውራው ብዙ ትላይ የተላለቀ የግሮም ፎክስ አለ። ዴዚ እህቴ፣ ልጄ አዳምጪ፣ እንድጄ ነው የምልሽ። እኔ በዴዚ እድሜ ልጆች አሉ ዴዚ እና ማን ነው አሞራው? ኦኬ አሞራው፣ እኔ አድንቀዋለሁ። ታውቃለህ ሀያ ሰባት ሺህ ሰው ገብቶ በዛ ደረጃ ሲያንቋሹት የ61 አመት የሆነ አሴት ጋር እና እናቲቱ 51 አመቷ ነው። እነ ማን ነው ያልገቡት እዚያ ጋር? እነ ማን ነው ዮኒተራንቶ ምናምን የሚባሉ ዮኒተራንቶ 75 ዓመቱ ነው። ታውቃላችሁ አይደል? እንደዚህ ዮኒተራንቶ ምን እንዳለ ታውቃለህ? ምን አይነት ቀልድ እንደቀለደ ታውቃለህ? እኔ ብቻ መስሎ የነበረ የሰው አካውንት ወስዶ ብሎ ቀለደ። ሀምሳ ስድስት ሺህ ብር የ የሄለን ወርቄ ስላደረገ ማለት ነው። ስለዚህ ይህ ጉዳይ ቶሎ ይዘጋ። ፖለቲካውን፣ ፖለቲካ እኛ እንሰራለን። ዴዚና አሞራው ትዋደዳላችሁ፣ ምንም ችግር የለም። አንድ ነገር አሞራ ያለ ደስ ያለው ታውቃለህ። አሁን እኔ እኮ ላግባት እያልኩኝ አደለም። ልንጋባ ላንጋባ እንችላለን፣ ግን እኔ በጣም አንድ ነገር ያለው ነገር ኔ ውስጤ የለካው እንደ ታውቃላችሁ፣ ትግር ተጋሩ አለ በሀገሩና በሚስቱ አይደራደርም አለ በፍቅር ስለዚህ እሱ ይህ ሁሉ ነገር እያደረገ ያለው በዴዚ ላይ የሚመጣውን ጫና ለመከላከል ነው። እኔ ልንገራችሁ እና መሰደብ ያለባቸው እናቶች አሉ፣ ባለጌ ጋጥ ወጦች እናቶች አሉ፣ ባለጌ ጋጥ ወጦች አባቶች አሉ። አሉ አንዳንድ ጊዜ አስባችኋል? አሁን እኔ እስኪ ሁላችሁ መዚህ ጋ ያላችሁ መጥቶ በብሔራችሁ ቢያንቋሹሻችሁ የገርፍሬንዳችሁ የሚስቶቻችሁ ያለ እናት ፍቃድ ልጅቷን በሱ እጅ ማድረግ አይችልም። እናትን ማግበር መቻል አለበት፣ አደለም እናቴን ከላከበረ ማን ነው የኔ ሀሳብ ነው ብሏል። እና አከብራለን፣ ሀሳብን እንሰማለን፣ አንፈርድም። ምንም ችግር የለም። አንተም ሰማና አትፈርድ። እኔ ደሞ ልንገርህ እናትሽ ሲጠሩሽ እኝኝ በያቸው፣ አባቱሽ ሲጠሩሽ እኝኝ በያቸው፣ አሳደጉሽ እንጂ ከአንቺ ምን አላቸው። አርዩት ከድሚ ፍቅር እኮ ባደ ወይ መጽሐፍ ቅዱስ ሲናገር ምን እንደሚል ጠቃላችሁ? ወንድ ልጅ እናትና አባቱን ጥቶ ከሚስቱ ጋር አንድ ይሆናል ይላል። ዮሐንስ አራት ዮሐንስ ላይ ያውቀዋለሁ። የእነሱ ፍቃድ አያስፈልግም፣ አያስፈልግም

ለአንተ ምንድነው የስማ፣ ኔቨርኪንግ ምንም ችግር የለም ኔቨር ነው ሰምተዋል። ምን መሰለህ አወራሯማ እንኳን እሷ አብዛኛ እዚህ ጋር ቲክቶክ ያሉት ሴቶች የ35 አመት ሴቶች ሲያወሩ አይገባኝም። አሁን ምንድነው አይ ዶንት አንደርስታንድ ወት ፋክ ኢዝ ጎን ኦን ጋይስ፣ ይቅርታ አድርጉልኝ። አብዛኛዎቹ ካያችሁ እሷ እንኳን ሀያ አንድ አመቷ ነው እንዴ የሰላሳ አምስት አመት ሴቶች አይደል እዚህ ጋር ቁጭ ብለው ሲያወሩ ካያችሁ ቃላቱን እራሱ አውጡትም ያላምጡታል። ተርኪ ጋባ ካፍንጫቸው ነው የሚያወሩት። ፓስተርዬ፣ ካፍንጫ አስወርጋ ካፍንጫቸው ነው የሚወሩት። አሁን ማነው ስማ፣ ሀቅ ለመናገር ሄለን ወርቅ የምትባል ጎንደሬዋ ስታወራ በጣም ይገርመኛል። ላይ ስታወራ ይህ የቦሌ ጉዳይ ነው የአዲስ አበባ ጉዳይ ነው ምናምን ላሉ እንዳሉ ሲያወሩ፣ ሀቅ ለመናገር መማር ስታወራ አሁን የመማር ድምፅና መማር ታውቃላችሁ የታችን ናት እናከብራት አላት የመማር ድምፅ እና የዴዚ ድምፅ አይመሳሰልባችሁ ሲያወሩ ዴዚ ስለዚህ ይሄ እንትን ነው ዴዚ ገና ወጣት ናት ሁለተኛ ደግሞ አሜሪካ ያደገች ልጅ ናት ኦኬ ግን ሀያ አንድ አመት ያማል እንዴ ማርያም እኮ በአስራ ሶስት አመቷ እኮ ነው ኢየሱስ ነው የወለደችው ተው እንጂ ጋይስ ተው እንጂ ግን ሀያ አንድ አመት ማለት ትልቅ ሰው ነው ትልቅ ሰው ነው። በአሜሪካ እኮ ሀያ አንድ ዓመት ማለት ኮሌጅ ጨርሰሻል ማለት እኮ ነው። እኔ በሀያ ሁለት መቶ ሺህ መቶ ሺህ አርጉት ኮፒ ፓስተር ይጨርስና ሀሳቡን አንዴ ይዞት ይምጣ፣ ልጁን ይዞት ይምጣ። ጀነራል ሀሳብን ይዘው ና እንትን ትንሽ መሽቷል። ልደውልለት ካለ ግን እኛ ምን መክረው ምክር ምን መሰለሽ፣ እኔ ከአሁን በኋላ ፖለቲከኞች ቤት እንዳይገባና ጨዋታውን ይቀጥል፣ ጌሙን ይጫወት፣ ከፈለገ የፈለገውን ነገር ያደርግ። ከዴዚ ጋር ያለውን ችግር በውስጥ ከእናቱ ጋር ያለውን ችግር እናቱ ታ ብዙ ችግር እንዳለባት ሰምቻለሁ። ብዙ ነገር የሚባል ነገር አለ። ያንን ነገር ግን ዲልማ በአደባባይ ካወጡት ይቀጥላል።